ሰላም ጤና ይስጥልኝ፣ እንደምናላችሁ፣ ውድ ቅኔ ሚዲያ ተከታታዮች። እግዚአብሔር ይመስገን፣ እኔ ሰላም ነኝ። ዛሬ ደግሞ ጤናማና ቆንጆ የሚጣፍጥ የቆስጣና የምስር አሰራር አሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክና ሼር እያደረጋችሁ ሌሎች ቪዲዮ እንዲደርስ በማድረግ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር ተለቅሞ የተዘጋጀ ድፍን ምስር አለኝ። ምስሩን ለቅሜ ካዘጋጀው በኋላ በቀዝቃዛ ውሃ እየለዋወጡ በደንብ አድርጌ አጥበውና እንዲበስል እንቀቅለዋለን ማለት ነው። እንደዚህ አድርጌ አጥበዋለሁ። በቅድሚያ አጥበዋለሁ። ከዚያ በኋላ በርከት ያለ ውሃ ጨምሬ፣ ያው እንደ የምስሩ አይነት ይለያያል። አንዳንዱ ቶሎ ይበስላል፣ አንዳንዱ ደግሞ አይበስልም። የኔ ትንሽ ጊዜ ይወስዳልና ትንሽ ውሃውን በርከት አድርጌ እጥደዋለሁ፣ እንዲበስል እተወዋለሁ። እዚህ ጋ ቆስጣ አጥቤ ያዘጋጀሁት ቆስጣ አለ። ቆስጣውን እኔ ዛሬ ቅጠል ቅጠሉን በመጠቀም ነው እየሰራው የማሳያችሁ ከፈለጋችሁ ግንዱን መጠቀም ትችላላችሁ ቅጠሉን እንደዚህ ምልምል አድርጌ በደቃቁ እከትፈዋለሁ በጣም ቀላል ነው ከዚህ በፊት በጎመን ሰርቼ አሳይቻችኋለሁ ዛሬ ደግሞ በቆስጣ በጣም ቆንጆ የሚጣፍጥ ደግሞ በዛ ላይ ጤናማ ነው ሞክሩት ሰርታችሁ በተለይ ህጻናት ቆስጣ ልመገብ ካሏችሁ እንደዚህ ሰርታችሁ ሞክሩት ልጆች ካላችሁ ማለት ነው ቆስጣውን እንደዚህ ጥቅቅ አድርጌ ከትፌ ይኸው ጨርሻለሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደተለመደው ለሌሎች ቪዲዮ እንዲደርስ ላይክ እያደርጋችሁ ቪዲዮን ተመልከቱ። ቆስጣውን እንደዚህ ከትፌ ጨርሻለሁ። ደቅቅ አድርገን መክተፍ ይኖርብናል። ከዛ በመቀጠል ተልጦ የተዘጋጀ ካሮት አለኝ። ካሮቱን እንደዚህ ልጭ አጥቤ አዘጋጅቸዋለሁ። ከዛ በካሮቱን ፈቅፈቂያ እንደዚህ አነሳ ነስ አድርገን እንፈቀፍቀዋለን። ከፍ ከፍ ስላለብኝ እኔ በቢላዋ ትንሽ ደቀቅ እንዲል አድርጌ እንደዚህ እከትፈዋለሁ። ሰብስክራይብ ብታደርጉ እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደርሳችሁ ታደርጋላችሁ። ካሮቱን ከትፌ እንደዚህ አዘጋጅቼ ጨርሻለሁ። ሌሎችን ግብአቶች ላሳያችሁ። ደቁ የተከተፈ ቀይ ሽንኩርት አለኝ ማጣፈጫ ቅመማ ቅመሞች ደግሞ ነጭ ሽንኩርትና ነጭ ቅመም። የዚህን ነጭ ቅመም አዘገጃጀት ከዚህ በፊት ሰርች የላቸዋለሁ። ተመልከቱት። ቃሪያ ቃሪያውን ያው በኋላ አድቅቄ ከትፌ ጨምረዋለሁ። ከዚያ በመቀጠል ድስታችን እንጥድና ዘይት እንጨምራለን። ዘይቱ ትንሽ ሞቅ ሲል ደቆ የተከተፈ ቀይ ሽንኩርቱን እንጨምራለን። በጣም ቀላል ነው፣ ነገር ግን ጤናማ ሁሉንም አይነት የያዘ ቆስጣን ደግሞ እንደዚህ ለየት አድርጋችሁ ሰርታችሁ ሞክሩት። እርግጠኛ ነኝ ትወዱታላችሁ። ከዚያ ካሮቱ ነው የምጨምረው። ካሮቱን ጨመርኩ፣ ነጭ ሽንኩርት ጨምራለሁ። ከዚያ በደንብ አድርገን እናቁላለዋለን። እሳቱን ዝቅና አድርግና ቀነስ ባለ ሙቀት ሽንኩርቱን፣ ካሮቱን እና ነጭ ሽንኩርቱን በደንብ አድርገን እናቁላለዋለን ማለት ነው። እንደዚህ እያደረጉው እንግዲህ ከደን እያደረጉ በደንብ አድርጌ አበስለዋለሁ። ትንሽ ይቀረዋል። አልፎ አልፎ ከፈት እያደረግን እሳቱን ስለቀነስኩት ነው እንጂ ቶሎ እንትን ይላል። በደንብ መብሰል ስላለበት ዝቅ አድርገን እሳቱን ማቁላላት ይኖርብናል ማለት ነው። ውሃ ስለማነጨምር እንግዲህ እንደዚህ አድርጌ ካሮቱን ሽንኩርቱንና ነጭ ሽንኩርቱን በደንብ አድርጌ ካቁላላ በኋላ ነው ቆስጣውን የምጨምረው። እንደዚህ ጥብስ ብሎልኛል። በመቀጠል ከትፍ ያዘጋጀሁትን ቆስጣ ጨምራለሁ። ጎመን ቢሆን መጀመሪያ ተቀቅሎ ስለነበር ጎመኑንም እንቀቅልና ምስሩንም ቀቅለን ከዛ በኋላ መቀላቀል ነው። ቆስጣው ግን ጊዜ ስለማይወስድ ቶሎ ስለሚበስል መቀቀል አይጠበቅብንም ማለት ነው። ከዛ በኋላ እንደዚህ ሁሉንም ቆስጣ ጨምሬ እቀላቅለውና ከድኝ እንዲበስል አደርጋለሁ። ያው ቆስጣ በደንብ መብሰል የለበትም። እንደዚህ ያደረግኩት ከዚያ ከድነዋለሁ። ሲያዩት ብዙ ይመስላል፣ ግን ትንሽ ነው የሚሆነው። ሲበስል በደንብ አድርገን ከሽንኩርቱና ከካሮቱ ጋር ቆስጣውን እቀላቅለውና እናበስለዋለን። እዚህ ጋር ደግሞ ምስሬ ቀቅየው እንደዚህ እዩት። በደንብ ተቀቅሎ በስሏል። ከዚያ በኋላ በብርጭቆ እንደዚህ ዳጥ ዳጥ እናደርገዋለን። በብርጭቆ ወይ በጭልፋ እናንተ በምታገኙት ማለት ነው። እንደዚህ ዳጥ ዳጥ አድርገዋለሁ። ሁሉንም ምስር አልጠቀመውም እኔ ለወጥ ግማሹን ስለምጠቀመው ምስሩን በደንብ አድርገን እንደዚህ ዳጥ ዳጥ እናደርገዋለን። እንደዚህ ምስሩን ዳጥ አድርጌ ካዘጋጀሁ በኋላ ቆስጣው ላይ እጨምረዋለሁ። ቆስጣውም ያው እየበሰለ ስለሆነ ብዙ መብሰል ስለሌለበት ይበቃዋል። ከዛ በኋላ ትንሽ ቀረት ሲለው ነው ሳይበስል ምስሩን የምንጨምረው ማለት ነው። ቆስጣው ሳይበስል ምስሩን እንጨምርና በደንብ አድርገን እንቀላቅለዋለን። እንግዲህ እንደ ሁልጊዜው የራሴን አሰራር አካፈልኳችሁ። እንደዚህ ቆስጣንም እንደዚህ አድርጋችሁ ሰርታችሁ ለየት አድርጋችሁ መመገብ ትችላላችሁ። ጤናማ ነው፣ ቀላል ነው። ቆስጣውንና ምስሩን እንደዚህ ቆንጆ አድርጌ ቀላቀልኩት። ከዚያ በኋላ ቅመማ ቅመሞችን እጨምራለሁ። ነጭ ቅመም ነው። የዚህን የነጭ ቅመም አዘገጃጀት ፕሮፋይሊን ተጭናችሁ ወደ ታች ወረድ ወረድ እያላችሁ የነጭ ቅመም አዘገጃጀት፣ የጥቁር ቅመም አዘገጃጀት ለአልጫ የሚሆን ብዙ አይነት የቅመማ ቅመም አዘገጃጀቶች ከዚህ በፊት ሰርቼላችኋለሁና እያያችሁ አዘጋጅታችሁ ተጠቀሙ። ቅመሙን፣ ጨውን ጨምሬ በደንብ አድርጌ ቀላቀልኩት። ከዛ በመቀጠል ቃሪያ ነው። ቃሪያውን ድቅቅ አድርጌ ከትፌዋለሁ። ከዛ ጨምረዋለሁ። ጎመን ሲሆን ግን ጎመንና ምስርን ስትሰሩ ከፈለጋችሁ ቅቤ ጨምራችሁ፣ በቅቤ ኮረሪማ ተጨምሮ በጣም ነው የሚጣፍጠው። በጎመንም ሞክሩት። ከዚህ በፊት አሰራሩን ማየት ከፈለጋችሁ ጎመንና ምስር እንዴት እንደሚሰራ ሰርቻለሁ ከዚህ በፊት እዩት፣ ሞክሩት። እንደዚህ እንግዲህ ቆንጆ አድርጌ ሁሉንም ጨምሬ አስተካክዬ ጨርሻለሁ። የጎደለውንም ያነሰውንም አስተካክዬ ማለት ነው። ከዚህ በኋላ ለምግብነት ማቅረብ ነው። እያችሁት፣ በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ላይክ ስታደርጉ ደግሞ ቪዲዮ ለሌሎች ይደርሳልና ላይክ እያደረጋችሁ ቪዲዮን ተመልከቱ። ይህንን የመሰለ ቆንጆና የሚጣፍጥ የቆስጣና የምስር አሰራርን ለዛሬ ይዤላችሁ ቀርቤ ነበር። ስለተከታተላችሁ ስለምሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው።